ወጣቶች ከዓድዋ ድል በመማር ያላቸውን እምቅ እውቀትና ጉልበት በጥበብና በማስተዋል በመጠቀም ሀገራዊ አንድነትን የማረጋገጥ ታሪካዊ ኃላፊነታቸውን እንዲወጡ የደብረ ማርቆስ ከተማ አስተዳደር ምክትል ከንቲባ አቶ ስለሺ ተመስገን አሳሰቡ። አንድ መቶ ሀያ ሰባተኛው የዓድዋ ድል በዓል በደብረ ማርቆስ ከተማ ንጉሥ ተክለ ሃይማኖት አደባባይ በተለያዩ ዝግጅቶች ተከብሯል። አማረ ሊቁ ተጨማሪ አለው።

127ኛው የዓድዋ ድል በዓል በደብረ ማርቆስ ከተማ በንጉስ ተክለ ሃይማኖት አደባባይ በተለያዩ ዝግጅቶች ተከብሯል። በበዓሉ ላይ አባት አርበኞች፣ የሃይማኖት አባቶች፣ የኪነ ጥበብ ባለሙያዎች፣ የጸጥታ አካላት እንዲሁም የምስራቅ ጎጃም ዞንና የከተማ አስተዳደሩ የስራ ኃላፊዎች ታድመዋል። በበዓሉ ላይ ተገኝተው መልእክት ያስተላለፉት የደብረ ማርቆስ ከተማ አስተዳደር ምክትል ከንቲባ አቶ ስለሽተ መስገን የዛሬ ዘመን ባላድራዎች ከመነቃቀፍ ወጥተን ሀገራችንን ክብሯን አስጠብቀን ልናስቀጥላት ይገባል ይገባል ብለዋል። የዚህ ዘመን የታሪክ ባላደራዎች ከመለያየት አንድነትን፣ ከመጠላለፍ መደጋገፍን፣ ከማጥፋት ማልማትን፣ ከመተቻቸት መሞላላትን፣ ከክህደት መተማመንን፣ ከጸብና ክርክር ፍቅርን፣ ከስንፍና ታታሪነትን በማጎልበት ለሀገራችን ሟች፣ ለልማታችን አርበኛ፣ ለነፃነታችን ታጋይ፣ ለእምነታችን ጽኑ፣ ለሰንደቅ ዓላማችን ቀናይ መሆን ይገባል። አዲሱ ትውልድ የኢትዮጵያ የጽናት ምልክት የሆነውን የዓድዋ ድል በክብሩ ልክ ልንዘክረውና ልናከብረው ይገባል ያሉት ደግሞ የደብረ ማርቆስ ዩኒቨርሲቲ ፕሬዚዳንት ዶክተር ታፈረ መላኩ ናቸው። የኢትዮጵያ የዘመናት የጽናት ምልክት ስለሆነ ሀገራችን ከወደድን፣ ሀገራችን ካፈቀርን በእርግጠኝነት በአድዋ መንፈስ መመላለስ ያስፈልገናል አዲሱ ትውልድ ማለት ነው። እንትጋ፣ እንመላለስ፣ በአድዋ መንፈስ ሁልጊዜም እንኖር አንድ ቀን በእርግጠኝነት የዝቻ ሀገር መከራ ይቀላል ብዬ አምናለሁ። የምስራቅ ጎጃም ዞን ጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ሊቀመንበር ነብዩ ህዝቅኤል ካድዋ ያወረስነውን የአንድነት መንፈስ በማጽናት የሀገራችንን ዳር ድንበር በመጠበቅ የኢትዮጵያ ጠላት የሆነውን ድህነት ልናሸንፍ ይገባል ብለዋል። ወጣቱ ከአያቱ ከቅድመያቱ ከአባቱ የወረሰውን ታሪክና ወኔ፣ ጀግንነት፣ ፍቅር ወርሶ በዘር፣ በሃይማኖት፣ በቋንቋ ሳይከፋፈል የኢትዮጵያን ዳር ድንበር ነቅቶ በመጠበቅ የአሁኑ ዋና ጠላታችንን ድህነት በመሆኑ ሁሉም አቅምና ችሎታው የሚፈቅደውን ስራ ተግቶ በመስራት ሀገራችንን በልማት እናስቀድማት እላለሁ። የበዓሉ ታዳሚዎችም በዓሉ ከሁልጊዜው በደመቀ መልኩ መከበሩን ጠቁመው የአሁኑ ትውልድና መሪዎች ከመለያየት ወጥተው በአንድነትና በመከባበር የኢትዮጵያን ታሪክ ሊያስቀጥሉ እንደሚገባ ተናግረዋል። በአምላኩ ባለህ ባላለውኝ ዓድዋ የጥቁሮች ህዝቦች የድል ጮራ ነው። በባርነት ቀንበር የሚኖሩ ሰዎች እየተሸጡ እየተጠፈሩ በቀይ ግዥ ይኖሩ የነበሩ ህዝቦች ድልን ያጎናጸፈ የድል ጮራ ነው። የአባቶቻችን ጥበብ ነው አድዋን አድዋ እንዲባል ያደረገው እና የአሁኑ ትውልድና የአሁኑ መሪዎች ከአባቶቻችን ተማሩ ነው ምለው ወይዘሮ የሸርቅ የገሰሰ ጥላቻን በቀልን ሳያስተምሩ ፍቅርን ወደ ዘመቻው እንኳ ሲሄዱ ፍቅርን የተጣላክ ታርቀህ በሃይማኖትህ ተከተለኝ አቅም የሌለህ በጸሎትህ ብለው ነው የጀመሩት። እኛ እናቶች፣ እህቶችም፣ ሴቶች፣ ወጣቶች አብሮን ይህን በዓል በደመቀ ሁኔታ እያከበር እንገኛለን።